ሰላም ሰላም የልቤቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ልቤቱን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶቻን። ያመልሳለሁ ማለት ነው እና ቪዲዮ ይውልኝማ ሰዓት ምንም ሊንቀሳቀስልኝ አልቻለም። እና በዚሁ አጋጣሚ ቪዲዮ እንድታዩልኝ እፈልጋለሁ ማለት ነው እና እኔም ቪዲዮ ያለውኝ ቪዲዮ እያያችሁ ማበረታቱኝ ሰዓት እምቢ ብሎኛል እና ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እስኪ ቪዲዮን መጀመሪያ አይተን እንመለስ። እና በዚሁ አጋጣሚ ግን በሰው ሀገር ሁነን እውነት የቤተሰቦቻችንን ደስታ፣ የቤተሰቦቻችንን ናፍቆት፣ የቤተሰቦቻችንን ችግር ሁሉንም ተቋቁመን ብዙ የምንኖር ልጆች አለን ማለት ነው። በዚሁ አጋጣሚ ደግሞ የቤተሰቦቻቸውን ደስታ የሚረብሹ የቤተሰቦቻቸውን የሚያወርዱ የቤተሰቦቻቸውን የሚያረክሱ ብዙ አሉ ማለት ነው እና አንዳንዴ ሁለት አይነት አለም ውስጥ እንሆናለን። በሰው ሀገር ሁነንም ማለት ነው። አንዳንዴ ለሰው ልጅ ጥሩ ነገር ማድረግ ባንችልም እንኳን ቢያንስ ከእነሱ በመራቅና እነሱን እንትን በማለት ልንተባበር ይገባል። እስኪ ቪዲዮውን አይተን እንመለስ ቶክቦ

አረፋም ቤተሰብ እየለቀች ነው እናቴም ፎቶ ምናምን ቲክቶክ ላይ ትለቃለች። እዳያቸ እዳዋንታት ትከፍል ማለት የዛን ጊዜ እናንተ አባቷ መሬት የሽጨ ከፍላለሁ የባክል ልጅን ከየመን አንሳልኝ ብሎ አነሳውለት አባቷ ማለት ነው። ስለዚህ የእናንተ እስካሁን ድረስ ብር ለሌ የሰጠች ነገር የለም። ከዛ በኋላ ጠፍታ ከርማ ከርማ መጨረሻ ላይ ደግሞ አንድ የቦረና ሰው አፍቅራ ደግሞ ዲቃ አርግዛ መጣ፣ ዝቅ አስወረደች ዘኔብ የመጣ ማለት ነው። ጮክ ያለ ድምፃችሁን እፈልገዋለሁ እኮ ጮክ እያላችሁ። ስለዚህ አርግዛ መጣ ከሰው ከሆነ ቦረና ሰው አርግዛ መጣ። ማስወረጃ ከሌላ መጥቶ ዝቅ ድቃዋን አስወረች ደግሞ ከኔ ብር ወስዳ ማለት ነው ስለዚህ አሁን እናንተ አስራ አንድ ሺ ብር በሳውዲ አረቢያ አስራ አንድ ሺ ሪያል አለባት እኔ አንድ ብር የተቀበልኩን ነገር የለኝም ማለት ነው ይሰማል? አሁን እናንተ ብሬን መሬታችሁ ሽራችሁ ታመጣላችሁ ወይንስ ምንድነው ነገራችሁ አሁን አባቷ መቼ ነው የምታገናኙ? እደውላችኋለሁ። እኔ ከእናንተ እናንተ እንደ እናንተ እየዘቀ ታሳሰብ አያስብም። ብሬን ትታሰጡ ብሬን ታሰጣላችሁ። ብሬን የማታሰጡ ከሆነ የእናንተ አማሽነት በአፍንጫ ይውጣ እንጂ ማለት ነው። የተዘጋው ቤት ይዘጋል ማለት ነው። የእናንተ ቆሻ ሻሸር ሙጣርጃችሁ ብዙ ነገር ይህን ፎቶ ምን ማለት ስሜን እያወጣች ስሜን እያጠፋች ስለሆነ ብር እፈልጋለሁ። አባቷ እፈልጋለሁ። አባቷ መሬት ሸጬ አንሳ ልጅ መሬት ሸጬ ከፍላለሁ አንሳ ልጅ ብሎ ያዘኝ አባቷ ነው። አባቷ ብሬ እንዲያመጣ እፈልገዋለሁ ጠዋት ማለት ነው። እና ውዶች ቪዲዮን እንደሰማችሁት ነው ማለት ነው። ብቻ ለመናገርም ለእንትን የሚከብድ ነገር ነው። እንደሰማችሁት ነው። እንግዲህ ልጁ እንደመሰለኝ እንደተናገረው አማች ነው፣ የልጅቷ ባል ነው። እሱ ደግሞ እያወራለው ልጅቷ ከዚህ ከመጣች በኋላ በሰው ሀገር፣ ቤቱ በሰው ሀገር ሁና ከሌላ ሰው አርግዛ አስወርዳለች። እሱንም ከእኔ መታ ነው እኔ ብር ሰጥቻት ያስወረደች እያለ ነው። ይህ በፊት አስራ አንድ ሺህ ሪያል አለባት አለ። ይህ ሁሉ እያለ እኔ የእነሱ ምንም አይመስለኝም በእውነት ለመናገር ማለት ነው ግን በዚህ ውስጥ ምንም የማታውቀው እናት እንደዚህ እየተወቀሰች ስለ ልጇ መጥፎነት ስለ ልጇ አጸያፊ ተግባር እየተነገራት ነው ማለት ነው። ይህን ያል እናቲቱ ል ስለ ልጇ መጥፎ ነገር መሳማችን ማለት አሰቡት። ቤተሰብ ብዙ የሚያስቡት ነገር አለ ልጃችን ወጣችን ልንተቀይረ እኛንም ትቀይረናለች እያሉ ብዙ የሚያስቡ ቤተሰብ አሉ ማለት እነዚህ እናትና አባትን ልክ እንደዚህ ነው የሚያስቡት። ግን ደግሞ በዚህ ልክ የልጅቷን መጥፎነት የልጅቷን አጸያፊ ድርግት ለእናት መናገር ማለት እምነት ከባድ ነገር ነው። የምትመልሰው እስኪያቅታት ድረስ ነው ማለት ነው። እናቲቱ ከብዷት የነበረው ጭንቅ የሆነ የመሰላቸት ወይም ጭቅጭቅ ያለበት ታውቃላችሁ፣ እንዴት ነው የሚያደርገው? በቃ ከዚህ በኋላ ደግሞ ደውለብኝ እንዴት ላደርግ ነው? የሆነ የሚባል ነገር አለ አይደለም? ልክ እንደዛ ሆና ነው ሴትዮዋ፣ ራሱ በጭንቅ ውስጥ ሆና ነው ማለት ነው። እያስፈራራት ነው ልጁ ራሱ እየዛተባት ነው። አሁን አሁን ምን ያደረጋት ይሆን ልጅ እያለች ነው የምታስበው ማለት ነው። እና ስለ እሷ መጥፎ እና ስለ እሷ አጸያፊ ነገር ሲነግራት እንኳን ምንም ማለት አልቻለች። አቅም ነው ያጣችው። ለእናት ከባድ የልጅን እንደዚህ አይነት ነገር መናገር ማለት ነው። ምክንያቱም እሷ የምታስበው እና ልጅቷ እያደረገችው ያለው ነገር አንድ ስላልሆንላት ምንም መልስ ነው ያጣችው። እና በጣም ይከብዳል ለእናት ይህን፣ ያ ልጅሽ እንደዚህ ነች ብሎ ቆሻሻ ነች ብሎ መናገር ይከብዳልኝ እሷ ደግሞ ምንም መልስ አላገኘችም፣ ከማለት ውጭ ምንም መልስ ልታገኝ አልቻለችም። እንግዲህ እሱም አላቅም። በእርግጥ እሱ ትክክል ሊሆን ይችላል፣ ግን ደግሞ እናት እናትን በዚህ ልክ ማዋረድ፣ እናትን የልጅን ለእናት እንደዚህ ነግሮ እናትን ማሸማቀቅ፣ እናትን አንገት ማስደፋት ጥሩ አይደለም። ቢያንስ ለእናቴቱ ሊጠነቀቅላት ይገባ ነበረ። ምክንያቱም ያመጣችው ጥፋቱን ልጅቷ ነች፣ የልጅቷ ጋር ነው የጀመሩት የልጅቷን ጥፋት የራሳቸውን ነገር ወደ እናቲቱ አዙረው እናቲቱን በዚህ ልክ ማሸማቀቅ እናቲቱን ስለ ልጇ መጥፎ ነገር መናገር አልነበረበትም። ግን ደግሞ አንዳንዴ ታግሰን የሆነ ነገር ታግሰን አቅማችን በላይ ሲሆን የምናረገው ሁላችንም የምናረገው ነገር ነው። በዚህ ውስጥ እኔ የልጁም የልጅቷም አይደለም እንትን ያሉ፣ ግን እናቲቱ በጣም የምታሳዝነው ብቻ። ከባድ ነው እንደዚህ አይነት ነገር እና አንዳንዴ ቢያንስ እንኳና ለሰው ባንተርፍ ለሰው የተለየ ነገር ባናደርግ ለራሳችን ራሳችን ልንችል ይገባል። እውነት ለመናገር ማለት ነው ጥሩ አይደለም እንደዚህ ብሎ ሰውን ማሸማቀቅ፣ እናትን በዚህ ልክ ማስከፋት። ያደላቸው ከራሳቸው አልፎ ቤተሰብን ያስደስታሉ። ለቤተሰብ ምንም ነገር ማድረግ ባይችሉ እንኳን በእነሱ መልካምነት ሊመሰገኑ ይገባል። እናት አባትን ለማስከፋት አለመቸኮል፣ እናት አባትን ለማስደሰት መጣር ነው ያለብን ሁላችንን እውነት እና በዚህ ልክ እናት አባትን እንደዚህ እያሸመቀቁ የሚኖሩ ሴቶች ብቻ አላቅም። ብዙ ሰዎች አንገታቸውን ደፍተው የሚሰሩ አሉ፣ ከዛሬ ነገር ለወጣለሁ እያሉ ማለት ነው። አንዳንዶቹ ደግሞ ምንም የመጡበትን ብድራቸውን እንኳን ሳይከፍሉ እንትን የሚሉ አሉና ያልሆነ ቦታ ላይ የሚገኛሉ። አሁን እቺ ልጅ እንግዲህ ባላላት እሷ አማች እና እናንተ አማችነት በአፍንጫ ይውጣ ከዚህ በኋላ ብሬ ካልተሰጠኝ እያለ ነው ያለው። እንግዲህ ባል እያላት ነው ከሌላ ሰው ወርዳ እንትን አርግዛ ልታስወርድ መጣችን ጋ ያለው ማለት ነው። እና አላቅም እኔ በዚህ እንትን ላይ የሚጠፉት ልጆች በጣም ነው የሚያሳዝኑኝ ነገር ለመናገር ማለት ነው። እና በጣም ያሳዝናሉ። በዚህ ልክ ልጆች ምንም በማያውቁት ነገር እንደዚህ መውረዳቸው እና ይከብዳልኝ። ለሁሉም ነገር ከባድ ነው እንደዚህ አይነት ነገር። ከቻላችሁ ከሆነ በኋላ በቃ ከሆነ ሆነ ነው ካሉ ሳይሆን መጠንቀቅ ከሆነ በኋላ ግን ያለ ኃጢአታቸው ልጆቹንም አትጉዷቸው ማለት ነው። ጥሩ አይደለም። መጠንቀቅ ነው ያለብን። እና ውድ ቤተሰቦች ቪዲዮ እያያችሁልኝ አበረታቱ ማለት ነው። ሰዓትን ቢብሎኛል ለመናገር እና ሰላማችሁ ይብዛልኝ፣ ራሳችሁን ጠብቁ። መልካም ጊዜ።